ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። አሁን እንደገና የመጣሁት በቅድም እንትን ባልኩት መሰረት መልስ ያልሰጠሁበት ጥያቄ ስላለ ያንን ደግሞ እናንተ ማድምጣችሁ ለጥያቄው መልስ በሚሰጡበት ጊዜ እናንተም ትማሩ ዘንድ ይጠቅማል ብዬ ስላልኩ ነው። እግዚአብሔር ስሙ የተባረከ ይሁን። አሁንም እንትኑን ጥያቄውን አቀርብና ጥያቄውን ካደመጥን በኋላ ለዛ ጥያቄ መልስ ለመስጠት እሞክራለሁ ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ወደ ጥያቄው እንሄድ። እንዴት ነህ? ሰላም ነው? ሁሉ ሰላም። የእግዚአብሔር ሰላም ላንተይ ነው። አንድ ጥያቄ ነበረኝ። ልጠይቅ የፈለኩት እሱ ምንድነው ስለ አስራት እኔ የምኖረው ስዊዘርላንድ ባዝል አካባቢ ኖረው እና እኔ የምገለገልባት ቸርች ስለ አስራት ያለው ነገር የህግ ስርዓት ነው። የኦሪት ነገር ስለሆነ አስራት እንጂ አይከፈልም፣ ደግሞ ቦታው ላይ ማለት ነው። እኔ ደግሞ የመጣሁት ከኢትዮጵያ ነው። የነበርኩባት ከተማ ሰው ከመቶ አስር እንደሚከፍል አውቃለሁ። ያ ደግሞ ሰው ወዶ ሲያደርገው የነበረው ነገር ማለት ነው እና እዚህ ደግሞ ይሄ የህግ ስርዓት ነው፣ በአዲስ ኪዳን አይከፈልም ማስራት እና በዚህ ነገር ላይ በጣም ጨርሶ እየተነጋገርችበት ነው ያለችው በቃ እና ጥያቄ መልሱም ደግሞ እዚህ ጋር እንደዚህ በኢንቦክስ ላይ እንዲያስቀምጥልኝ በሚሴች ማለት ነው። በተረፈ እግዚአብሔር ይባርክ አገልግሎት። እግዚአብሔር ይባርክ። ክብር ለእግዚአብሔር ለአምላካችን ይሁን። ወንድማችንም እግዚአብሔር ይባርክ፣ ላቀረብከው ጥያቄ እንግዲህ በሚኖርበት አካባቢ ያለውን ችግር ነው እንግዲህ፣ የትም ቢባል ችግር አለው። አንዳንዱ ከመጠን በላይ የእግዚአብሔርን ሕዝብ ለመበዝበዝ የእግዚአብሔርን ሕዝብ ለመብላት የተነሳ በተለያየ መልኩ እንትን ይላል። አንዳንዶች ደግሞ ነው እንከፍል፣ አባቶቻችን ይከፍሉ ነበር አስራትና በኩራት ይህን ያደርጉ ነበር። ያ ግን እኮ የወልድ የድሮ የሙሴ ስራ ስለሆነ እንትን አይልም። የድሮ ነው የቀረ ነው የቀረ ነው እና አስራት እና በኩራት አያስፈልግም አያስፈልገንም፣ ብለዋል። በመጽሐፍ ቅዱስ እንዴት እናየዋለን? እንዴት ያለ ነው? ይሄ ምንድን ነው? መቼም ይሻላል። እነዚህ እንደው ግን የሚሻል ነገር የለም። ምክንያቱም የእግዚአብሔር ቃል እንደሚለው መሆን አለብን። ከሆነ እንደዛ ነው የሚሆነው። ቃሉን መፈጸም ነው። ትንሽም ሆነ ትልቅም ይሁን ምንም ይሁን ቃሉን እንደሚለው ሆኖ መገኘት ነው። የኢትዮጵያ ትልቁ ችግር ምንድን ነው? መንግስቱም ህዝቡን ሊበላ የተነሳ ነው። ሃይማኖተኛውም ህዝቡን ሊበላ የተነሳ ነው። ይሄ ነው። መንግስቱ ጠላሻጭ መንግስት ነው። የዳሸን ቢራ ፋብሪካ የመንግስቱ ነው። እኔ ጎንደር ሳለሁ ማውቀው ነው። ድሮ ጀምሮ ድሮ መከፋፈል፣ ህዝብን መከፋፈል እንትን ማለት ትናንትም የተናገርኩት ነው። መንግስቱም ጠላሻጭ አስመጪ ላኪ የራስ ምታት መድኃኒት የቴትራ ሳይክል ያለው ትግራይ ላይ ያለው ያነ ዛው እንትን ነበርኩ። አንድ ወርቅን አውቀዋለሁ፣ ዳህናን አውቀዋለሁ፣ ወሎን አውቀዋለሁ። ትግራይ መዛው ነበርኩ ዛው አስተምሬያለሁ። እንደዛ አይነት ነው ደሞ እግዚአብሔር ነው የሰጠን። እንዲህ አይነቱም የመጣው ያለ እግዚአብሔር ፍቃድ አይደለም። ለምን? ሊቀጣን ዘንድ ስለፈለገ ነው። የሚለያይ የሚከፋፍል መንግስት ሚለያ ያፈርሳል ይላል መጽሐፍ ቅዱስ። እኛ ግን ንስሐ ልንገባ ልንፈልግ የእግዚአብሔርን ፊት ልንፈልግ ይገባናል። የሚያድንን ነው የምንፈልገው፣ ህይወት የሚሰጠንን ነው የምንፈልገው። እንዲሁም ደግሞ ነቢያቱ ደግሞ ለእንደዛ እንደዛ አይነት ናቸው። አስፈጻሚ ነው የሚመስሉት። ገንዘብ ገንዘብ ገንዘብ፣ አምጥ አምጥ አምጥ አምጥ አምጡ። ህይወትን አገልግሎትን ለህዝብ መስጠት በመንግስት ቢሆን አገልግሎት ሊያገለግል እንጂ ሊሸቅጣል። እንደ እንደ መንግስት አንድ መንግስት የሚሾመው ሊያገለግል ነው፣ ህዝብን ሊያገለግል፣ ህዝብን ሊያስተዳድር፣ ለህዝብ ጠቃሚ የሆነውን ነገር ሊቀይስና በዛ መንገድ ህዝቡን ሊመራ መንግስት እንደዛ ነው የተሾመው፣ የሚሾመው እንደዛ። ንግዱ የህዝቡ ነው፣ ነጋዴውን ህዝብ ያስተዳድራል እንደዚህ ነቢያትም የእግዚአብሔር ህዝብ ደግሞ የተሾመው የእግዚአብሔር ህዝብ ደግሞ የተሰጠው ለምንድን ነው እንደሆነ ህዝቡንን ሊያስተምር ነው፣ በእውቀት ሊያንጽ ነው፣ ወደ እግዚአብሔር ሊያመጣ ነው እንጂ ነብይ ነኝ ታይቶኛል ምናምን በማለት ህዝብን ሊበላ አይደለም። ስለዚህ የኢትዮጵያን ህዝብ ያየነው እንደሆነ አንዳንዴ እኔ በጣም ያሳዝነኛል። ለምንድን ነው ያቋረጥኩት አገልግሎት? ለምንድን ነው አንዳንዴ በጣም እንትን ይላል ያሳዝናል፣ እየተካሄደ ያለው ያሳዝናል። በሃይማኖታዊ ዘርፍም በፖለቲካዊ ዘርፍም በሁሉም ያሳዝናል። ቅንነት ከሌለበት እውነት ከሌለበት ህዝቡ ይወድቃል፣ ህዝቡ ይዋረዳል፣ ህዝቡ ብዙ ችግር ይገጥምበታል። ይሄ ነው ያለው። እግዚአብሔር የቀናውን መንገድ ያምጣልን እውነተኛ አስተማሪዎችን ያምጣልን፣ እውነተኛ አስተዳዳሪዎችን ያምጣልን። የምንለው ያንን ነው፣ ልንጸል የሚገባን ያንን ነው። እግዚአብሔር መልካሙን ለኢትዮጵያ ያደርግ፣ ለሙስሊሙ፣ ለክርስቲያኑ፣ ለኢአማኙ፣ ለሁሉም በቅንነትና በእውነት የሚፈርድ መንግስት እግዚአብሔር ይስጥ። እንዲሁም ደግሞ በቤተ ክርስቲያን ለእኛ ለክርስቲያኖች ደግሞ በእውነት ለሕዝብ የሚያገለግሉ በእውነት ለሕዝብ የቆሙ ሕዝብን ወደ እውነት ለመምራት እንጂ ሕዝብን ለመብላት አይደለም። እስራኤላውያን እግዚአብሔር ያለ ነው፣ ህዝቤን አጥምት በልታችሁታል፣ ህዝቤን በልታችሁታል። ሕዝብን የሚበላ አይደለም የምንፈልገው፣ ሕዝብን የሚያስተዳድር ሕዝብን የሚመራ ሕዝብን የሚያበለጽግ ሕዝብን በቀና መንገድ የሚሰድ ያን ነው የምንፈልገው። መፀለይም ያለብን ለዛ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ወንድማችን ያለውን ጥያቄ እንመርምረው እና እንግዲህ ፖለቲከኛ እንዳትን ፖለቲካ ተናግሬ አላውቅም አይደል፣ አልናገርም ግን አንዳንዴ እንዲህ ሲሆን መቼስ የህዝብ ክፍል ነኝ እኔም ራሱ ብዙ ነገር ደርሶብኛል። ይሄ ይሄ ሁሉ የደረሰው በወያኔ ወያኔ መንግስት ነው በራሱ በበረሃ ገብቼ እያስተዳደርኩ እያስተማርኩኝ ልጆቼ ታውቁታላችሁ፣ ልጆቼ በረሃ ያስተማርኳችሁ እናንተ ታውቁታላችሁ። የደረሰብኝም ያለሁን እግዚአብሔር ጠበቀኝ። እግዚአብሔር ጠባቂ ስለሆነ አላማ ስላለው አሁን ላለውበት ጠበቀኝ። በዛ በደረሰብኝ አደጋ ሁሉ በደረሰብኝ ክፉ ነገር ሁሉ እግዚአብሔር ታደገኝ። ወንድሞቼ፣ ጓደኞቼ እናረጋ የሉም፣ ሞተዋል፣ ተገልለዋል። እና እግዚአብሔር በምሕረቱ እዚህ አድርሶኛል። አሁንም ደግሞ በእኔ የደረሰብኝ በህዝቤ ላይ ሲደርስ እማለቅሳ ይምሰላችሁ፣ አለቅሳለሁ። እንዳውም አንዳንዶች አንተ እንዳው ህዝብ እየተቃጠለ እንትን ትላለህ ይላሉ። እጸልያለሁ፣ ሌላ ምን አረጋለሁ? እግዚአብሔር የኔ ጉልበቴ የእግዚአብሔር ነው። ወደ እግዚአብሔር ነው ማዞር። እግዚአብሔር ሁሉን ነገር ማስተካከል፣ መቀየር የሚችል በእግዚአብሔር ነው የኔ እምነት። ያለ እግዚአብሔር ይችል ሰው ቢመጣ ሰው ነው። እግዚአብሔር ግን ቀና የሆነው መልካሙን ሲሰጠን ይሆናል። ክብር ለእግዚአብሔር ለአምላካችን ሆ። ስለዚህ የወንድማችን ጥያቄ በብሉይ ኪዳን ያለው ባት አብያተ ክርስቲያን ቤተ ክርስቲያን የምትለው አስራት በኩራት የብሉይ ኪዳን ስርዓት ስለነበር አሁን ለእኛ አይደለም፣ ለእኛ አስፈልግም። የብሉይ ኪዳን ስርዓት ነው። እግዚአብሔር ብሉይ ኪዳን ላይ ስርዓት ነበር። ስለዚህ ያተሽሯ መቼም የተሻረ የለም። በእርግጥ የተሻረ የለም። በእውነት አስራት በኩራት አሁን መስጠት አይገባም። ለምንድነው? ጳውሎስ ሲናገር የሚያደባየውን በሬ አፉን አትሰር ተብሎ በህግ ተጽፏል። ስለ በሬ ነውን? ስለ እኛ ነው እንጂ። አዎ አገልግሎት ያስፈልጋል። ለአገልጋዮች ገንዘብ ማውጣት፣ አስራት ማውጣት የግድ ነው። የሚያደባየው በሬ ታዲያ አፉን አትሰር የተባለው ሐዋርያው ጳውሎስ ኦ ያ እንዲህ ተብሎ ነበር፣ አሁን ግን ተሽሯል ተውት ነው ያለው አይደለም። ስለኛ ነው፣ በሕግ የተነገረው ለኛ ነው። የአገልግሎት ምንዳ ለአገልጋዮች ያስፈልጋቸዋል። መሬት አፈርልሰው እንትን ብለው ድንጋይ ተንተርሰው አይኖሩም። የሚያገለግለው ማግኘት አለበት። ትልቁ ችግር በማጭመርመር ሊበሉ የተነሱት ነው ዛሬ ነገሩን ሁሉ እንትን የሚለው እንጂ እኔ አሁን ለምሳሌ አገልጋይ ነኝ። አሁን ባገለግል እናንትን ብል ያስፈልገኛል። ጠይቅ ያላውቅም። አልጠይቅም እሰራለሁ። እየሰራው ነው ያለው። ነገር ግን በአገልግሎት በተለያየ ሁኔታ ሪከርድ ማድረጊያው ለምኑ ሁሉ ነገር ሪከርድ ማድረግበት ይሄ ይሄ ቀላል አይደለም። ሌሎችም አሉ። ያስፈልገኛል ገንዘብ ለምሳሌ እኔ ያው የአስራቴን የራሴ አስራት ማወጣውን እዚው አውጥቼ እጠቀምበታለሁ ለዚሁ እንትን እላለሁ እንጂ ለምንድን የእግዚአብሔር ሰዎች ለእግዚአብሔር ቤትማ እንዲያውም በአዲስ ኪዳን ከአስራት እጥፍ ነው። ይሆነ ምንድን ነው አዲስ ኪዳን ያየን እንደሆነ የሚያደባየውን በሬ አፉን አትሰር ተብሎ በሕግ ተጽፎልናል። ያ ደግሞ ለማንም ሳይሆን ለእኛ ነው ይላል ቅዱስ ጳውሎስ በቆሮንጦስ ላይ ሲናገር፣ እንዲሁም አዲስ ኪዳን ከአስራት በላይ ነው የምንሰጠው። ራሳችን የእኛ አይደል? ድሮ ሰው የራሱ ነው ሰው የራሱ ነው በብሉ ኪዳን የነበረው አሁን ህግ ሲጠብቅ ህግ ፍጹም ሲሆን ግን፣ ሰው የራሱ አይደለም። እኔ የራሴ አይደለሁም። እናንተ እውነተኛ ክርስቲያን የሆነው ሁሉ የራሱ አይደለም የክርስቶስ በዋጋ ተገዝታችኋልና የራሳችሁ አይደላችሁ እኔ የራሴ ካልሆንኩ ገንዘቡማ የማን ነው ለማን አገልግሎት ለማን ክብር መዋል አለበት ለማን ለክርስቶስ ነው ስለዚህ ገንዘብ አታምጡ ገንዘብ አታውጡ ከማለት ይልቅ ገንዘብን አስወጥቶ ወንጌል ወንጌል ለወንጌል ለወንጌል ስራ ማዋል ነው ለዚህ ነው መክሊት የተቀበለው ያን አኖረው መክሊቱን ለባንክ በጠው ነው ያለ ጌታ ኢየሱስ። የሚያተርፉ ለሚያተርፉ በሰጣ የሚያተርፏሉ ገንዘቡን ወስደው ለእግዚአብሔር ክብር፣ ለወንጌል መጽሐፍ ቅዱስ ተገዝቶ ኦዲዮ ተሰርቶ ብዙ ነገር ገንዘባችን በጣም በጣም ጥበብ ባለበት መንገድ ለእግዚአብሔር ነገር እናውል ዘንድ ግድ እች ቤተ ክርስቲያን ግራ የተጋባችው የእግዚአብሔርን መሰረታዊ ሕግ ስለማታውቀው አገልጋዮች እንደሚገባ ስላልተረዱት ነው። ችግር ስላለ የመረዳት ችግር እንጂ አገልግሎት እኛ ራሳችን በብሉይ ኪዳን 10% ፐርሰንት ሰጠነ ሰጠነ ነው፣ በቃ አሁን ግን እኛ ራሳችን እንኳን የኛ አይደለም አይደለም 10% ከዛ በላይ ለክርስቶስ ክብር መዋል አለ ገንዘቤ እውቀቴ፣ ሁለንተናዬ ለእግዚአብሔር ክብር መዋል አለበት። መነገድ አለብን። ነጋዴዎች ነ ለእግዚአብሔር ክብር የምንነግድ ነብሳትን ወደ እግዚአብሔር መንግስት የምናመጣ በእውነትና በመንፈስ በጨለማ ያሉትን ጨለማ ያለው ወደ ብርሃን የሚመጣው ወንጀልኛ ካላወጣን ገንዘብ ካላወጣን በም በተአምር ነው ነው አይደለም። የእግዚአብሔር ቃል በሮሜ ምዕራፍ 12 ላይ እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ እርሱም ለአእምሮ የሚመች አገልግሎታችሁ ነው። በምንድን ነው የምናገለግለው? በቃል ቃልን ሸር በማድረግ እኔ በዚህ አገለግላለሁ። ሌላ ደግሞ አላት ሰዎችን በመቀበል በማስተናገድ የምታገለግሉ እህቶች፣ ወንድሞች አላችሁ። ሰዎችን በመምከር በምክር አገልግሎት፣ በተለያየ አገልግሎት የዛ ሁሉ ያለ ገንዘብ ነው፣ ያለ ገንዘብ ነው ሁሉም የሆነ አይደለም። በገንዘባችን ነው፣ በላበታችን ነው፣ በደማችን ነው፣ በአካላችን ነው። በእኛ ለክርስቶስ ክብር መዋል አለብን ለክርስቶስ ክብር መዋል አለበት። ገንዘባችን፣ ዕቃችን፣ የቤት ዕቃችን ሁሉም ተናች ለእግዚአብሔር ክብር መዋል አለበት። ስለዚህ እንደዚህ አይነት አስተምሮት ሲኖር፣ እናንተ ከዚህ አሁን ዛሬ የምትካፈሉ ለሌሎችም ሸር አድርጉ። ወገኖቻችን ማወቅ አለብን። ገንዘባችን እንዲሁ ገንዘባችን ለማንም አሁን እኮ በጎች አሉ በጎች አሉ፣ ቀበሮች አሉ፣ ተኩላዎች አሉ። አዎ አብራችሁ ነው ያላችሁ ነው ያለ ጌታ በተኩላዎች መካከል ልኬያችኋለሁ፣ በቀበሮች መካከል ለሚ ለማድረግ የሚመጣል በኢየሱስ ለብሶ ሊነጥቅ የሚመጣል ለእውነተኛ አገልግሎት ደግሞ የሚፈልጉ የሚያስፈልጋችሁ ለዚህ ነው ሐዋርያ ጳውሎስ እነዚህ ሰጡ፣ እነዛ ሰጡ፣ እነዚህ ቤተክርስቲያን ሰጡ፣ እነዚህ እያለ የሚያመሰግናቸው ለእግዚአብሔር እውነት የተሰለፉ ሰውን በመቀበል ገንዘባቸውን፣ እውቀታቸውን፣ ጥበባቸውን፣ ህልውናቸውን፣ ሁለንተናቸውን ለእግዚአብሔር ጥበብ ያዋሉ እኛ የዛ ክፍል መሆን ያለ መስተካከል አለበት። ሌቦች በእግዚአብሔር ስ ሊሸቅጡ ሊነግዱ የሚፈልጉትን እነሱን ነው እንጂ የምንቃወመው። እውነተኛ አገልጋዮችማ ገንዘብ ያስፈልጋቸዋል። ገንዘባችን ለእግዚአብሔር ክብር ነው። ምንድን ነው የሚለው ደስ የሚያሰኝና ሕያው ቅዱስ መስዋዕት፣ ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ራይ እለምናችኋለሁ አእምሮ የሚመች አገልግሎታችን ነው። አገልግሎታችን በገንዘባችን ካልተሆነ ካልተገለጠ የውሸት አገልግሎት ነው። አገልግሎታችን፣ ፍቅራችን በገንዘብ በአለን ነገር ካልተገለጠ የውሸት ፍቅር ፍቅር ይሰጣል። ስለዚህ አብያተ ክርስቲያን ማድረግ ያለባቸው ልክ ነው። አስራት ከአስራትም በላይ ነው ሌሎችን ልጆችን ማስተማር ያለባቸው ከዛም በላይ ነው። አልተሻረም። የት ላይ ነው አስራት ተሽሯል ያለ? አልተሻረም። እንዲያውም ከፍ ነው ያለ። ገንዘብ ስጥ ነበረ፣ አስር ፐርሰንት ስጥ ነው በቃ። አሁን ግን ራስህንና ያለህን ሁሉ ስጥ ፈጽሞ የሆነው እንጂ አልተሻረም፣ ከፍ ነው። ለእግዚአብሔር ክብር የማይሆን አንድም ነገር የለ የለን። ሁለን እስትንፋሳችን፣ ህልውናችን፣ ሁለንተናችን ለእግዚአብሔር ክብር ነው። ልብሳችን ለእግዚአብሔር ክብር ነው። የምንለብሰው ለእግዚአብሔር ክብር ብለን ነው። ምንበላውም ለእግዚአብሔር ክብር ነው። ምንበላው፣ ምንኖረው፣ ምንወጣው፣ ምንገበው ለእግዚአብሔር ክብር ነው። ክብር ነው። ይህንን ማስተዋል ያስፈልጋል። ስለዚህ ወገኖቻችን እነችንም አብያተ ክርስቲያናት ወንድማችን፣ ምን ል ነገር ቢኖር አስራት፣ ከአስራት በላይ ራስህንና ገንዘብህን፣ ራሳችንና ገንዘባችን፣ እውቀታችን፣ ሁላችን ለእግዚአብሔር ነው። የኛ የሆነ ምንም ነገር የለንም። የኔ የሆነ የለኝም። ለእግዚአብሔር ነው፣ ለአምላካችን ለክርስቶስ ለወደደን፣ ሁሉን ላከበረን፣ ሁሉን ነገር ጥሎ መጥቶ እኛን ላከበረን ክብር ለሰጠ ለሱ ክብር ነው የሚኖረው። ስለዚህ አስራት ያስፈልጋል። ከአስራትም በላይ በላይ ከአስራትም በላይ እኔ ራሴ፣ አንተ ራስ፣ እኛ ራሳችን ሁላችን ለእግዚአብሔር መሰጠት አለብን። የራሳችሁ አይደላችሁ። ክብር ለእግዚአብሔር ለአምላካችን። እንግዲህ አጠር ባለመልኩ ካለኝ ጊዜ ማንጻር ለወንድማችን ይህን መልስ ሰጥቻለሁ። በሌላ ፕሮግራም እስክንገናኝ ድረስ የእግዚአብሔር አብ ፍቅር የጌታችን ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ ድረስ በጸጋው በኃይሉ በጌታና በኃይሉ ችሎት ጠንክሩ፣ በርቱ፣ በቃሉ ታነጹ ከክብር ወደ ክብር ከኃይል ወደ ኃይል እግዚአብሔር በጥበቡ በማስተዋሉ ያራምዳችሁ። ሰላም ሁኑልኝ ባይ